ጁን 142025 205 ራፕሶዲ ኦፍ ሪያሊቲ በፓስተር ክሪሶ ያኪሎሚ የዛሬው ርዕሳችን የሚሆነው የራዕይ እና የሀሳብ ኃይል ይላል ያዕቆብም ልብን ለውዝ ኤርሞን ከሚባሉ እንጨቶች እርጥብን በትርን ወስዶ በበትሮቹ ውስጥ ያለውን ነጭ እንዲታይ ነጭ ሽመልመሌ አድርጎ ላጣቸው። ዘፍጥረት 337 በዘፍጥረት 30 እና 31 ላይ ያለው የያዕቆብ ታሪክ ውብ የሆነ የእይታ ኃይልና የፈጠራ ችሎታን አስደናቂ ማሳያ ነው። ያዕቆብ ላባን ለማገልገል ሲስማማ፣ ቃል የተገባለት ደሞዝ ከብቶች ነበሩ። ቢሆንም፣ ላባ በተደጋጋሚ ሀሳቡን በመቀየር ያዕቆብን አታለለው። ነገር ግን ያዕቆብ፣ በመለኮታዊ ጥበብና ፈጠራ ስልት፣ ሁኔታውን ቀየረው። ያዕቆብም ልብን ለውዝ ኤርሞን ከሚባሉ እንጨቶች እርጥብን በትርን ወስዶ በበትሮቹ ውስጥ ያለው ነጭ እንዲታይ ነጭ ሽመልመሌ አድርጎ ላጣቸው። የላጣቸውንም በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫ ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹም በበትሮቹ ፊት ግንኙነት ባደረጉ ጊዜ፣ ያዕቆብ በትክክል ይፈልገው የነበረውን አይነት ግልገሎች ወለዱለት። ከዚያም በኋላ ያዕቆብ እነዚያን በትሮች አልፈለጋቸውም። ያዕቆብም ጠቦቶችን ለየ፤ ሽመልመሌ መሳይና ጥቁር ያለባቸውን በጎችም ሁሉ በትልልቆቹ በጎች ፊት ለፊት አኖረ። ይህን በማድረግ ለመንጎቹ ራዕይ ፈጠረ፤ እነርሱም ባዩት መልክ ጠቦቶችን ፈጠሩ። የያዕቆብ ዘዴ የራዕይን የመፍጠር ኃይል ሰርቶ ማሳየት ነበር። የሐሳብ ጉልበቱን በመጠቀም ውጤቱ ላይ ተጽዕኖ አድርጓል። ጠንካሮቹ በጎች ሲጸንሱ፣ ያዕቆብን በትሩን በአይናቸው ፊት አደረገ፤ እነርሱም ጠንካሮች፣ ተፈላጊነት ያለው ዘር እንደሚፈጥሩ እርግጠኛ ነበር። በጎቹ ደካማ በሆኑ ወቅት በትሩን አልተጠቀመም፤ ስለዚህ እንደዚያ ደካሞች የላባ ነበሩ። ከጊዜ በኋላ፣ የያዕቆብ መንጎች እየጠነከሩና የበለጠ መጠናቸው እየበዛ መጣ፤ ነገር ግን የላባ ደካማ ሆነው ቀሩ። የያዕቆብ ስኬት በመለኮታዊ መገለጥ ነው። በህልሙ አውራዎቹ ፍየሎች፣ ቡራቡሬዎቹ፣ እንደ ሽመልመሌ መሳይና ዥንጉርጉር ነቁጣም ያለበት በመንጋው ላይ ሲዘሉ አየ። መልአኩም እርሱ ያየውን ራዕይ አጸናው፤ እንዲህ አለ፤ ዓይንህን አቅንተህ እይ በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች ሽመልመሌ መሳዮችና ዥንጉርጉሮች ነቁጣ ያለባቸው ናቸው። ዘፍጥረት 31፡12 ይሄ ምን ያህል አስፈላጊ ነው! ማየት በምትፈልጉበት ነገር ላይ ትኩረታችሁን በማድረግ የምትሹትን ወደፊታችሁን የመፍጠር አቅም አላችሁ። በአእምሯችሁ የምትፈልጉትን ራዕይ ፍጠሩ። በእናንተ ውስጥ በሚሰራው ቃልና የመንፈስ ቅዱስ ኃይል መሰረት አካላዊ እውነታውን መፍጠር ወይም ቅርጽ ማስያዝ ትችላላችሁ። ሃሌሉያ የዛሬውን አጭር ጸሎት አብረን ውድ አባት ሆይ፣ በራዕይ እና በቃልህ ኃይል የምፈልገውን የወደፊቱን እንዳይና እንድፈጥር አቅሙ ስለሰጠኸኝ አመሰግናሃለሁ። የማሰብ ኃይሌን ስጠቀምና፣ በመንፈስ ስነቃቃ፣ ከመለኮታዊ ዓላማ ጋር በሚጣጣም መልኩ፣ በድልና በሁሉ አቅጣጫ በመስፋፋት ህይወቴን እገነባለሁ። አለሜን ተጽዕኖ ለማድረግ እና ፍጻሜን ለማሟላት ኃይልን ታጥቅያለሁ። በኢየሱስ ስም። አሜን። ለተጨማሪ ጥናት